አላህን መዘከር አለብን። ሰው ዛሬ ሲጨንቀው፣ ሲደብረው፣ ሲከፋው በየመንገዱ እየዘፈነ ይሄዳል። ማጽናኛ ነው። የዘፋኞችን ዘፈን እያነሳ ይዘፍናል። ሂስ ፕራውድ ኦፍ ዘም። በእነሱ ደግሞ ኩራት ይሰማዋል። ምንም ሼማ ይዘው ሀያእም አያደርግም። ምናልባትም ማሻአላህ ሚለው አይጠፋም። በቃሉ ሐፍዟላ የነን ተናን ዘፈን። አይ ዘፈን ሐራም ነው ያለው ደግሞ ትንሽ ዝቂልና መንዙማ እያለ ወይ ነሺዳ እያለ በየመንገዱ ይሄዳል። አንተ ደግሞ ከዚህ አልፈ። አይ ጌታዬን እየዘከርኩኝ ብሄድ ይሻለኛል ብለ ብትዘክር፣ አኼራህን እያስተካከልክ ነው። ኢዛ ኩንተ ፊ ዱንያ ዐኒል ኸይር ዓጂዛ ፈማ አንተ ፊ የውም ልቂያመቲ ሷኒዑ። እስትግፋርን አሁን የምንልመድ መደጋገሙ ኸይረ ነው። ምክንያቱም ሁላችንም ወንጀለኛ ነን፣ ተውበት ካላደረግን ምህረት የለንም ማለት ነው። ይሄ አንደኛው ስራችን ነው። ታዲያ የዘንድሮ ረመዳን የለውጥ ወር አድርገን ከተነሳን ከወዲሁ ለረመዳን ምንድን ነው የምንዘጋጀው ምን ከተባለ፣ ይሄ የመጀመሪያው ቋሚ ስራችን መሆን አለበት። ከዛሬ ጀምሮ አናውቅም እኮ ረመዳንን ራሱ እንድረስ አንድረስ። አላህ ያድርሰን፣ ግን ያው ተስፋ ስላለን ነው። በረመዳን ምን አቅደናል? ምን ለመስራት ፕሮግራም አውጥተናል? እንደርሳለን የሚል ተስፋ ነው ያለን። ዋስትና ግን የለንም፣ የተጨበጠ ነገር። ዛሬ ለማምሸታችን ማን ነው መቶ ፐርሰንት እርግጠኛ ሆኖ የሚምለው?

ኢላ አንየሻ አላህ አላህ ቢሻው እንጂ በል። ለምን የጊዜ ጌታ አላህ፣ አንተን አላህ ዛሬ እስከ እሁድ ድረስ መኖርህን ከፈቀደልህ ሰኞ እንድትኖር ፈቅዶል ይሁን አይሁን ምንም የምታውቀው ነገር የለም። ከሰኞ ጀምሮ ያለው ህይወትህ ቀብር ውስጥ ነው ካለህስ ፍቃድ የሱ ብቻ ነው። ያ ከሆነ ተስፋ ነው ያለን ማለት ነው። ዋስትና የለንም። በሰላም ያነጋልን ጌታ በሰላም ያስመሸናል ተስፋዋለን። ፈቅዶልን ካመሸን በሰላም ያሳድረናል ተስፋዋለን። ዋስትናው ግን የለንም። የተጨበጠ ነገር የለም። ያ ከሆነ ከወዲሁ ምን ማድረግ አለብን? ተውበትን መዘጋጀት መቻል አለብን። ወደፊት ረመዳን ሲገባ ማለት የለብንም። ግድ የለም አላህ አድርሶንም ለረመዳንም ካቆየን በረመዳንም ኢስቲግፋር እናረጋለን። ከረመዳን በፊትም በተውበት እንቀበለው ከደረስን ካልደረስንም ደግሞ ተውበት አድርገናል ማለት ነው። ዝግጅት ተውበት አሁኑ ነው የሚጀምረው። ማን ያውቃል? ከዚህ አዳራሽ ሬሳ ሆነን ብንወጣ መጥፎ በመኘት፣ ጥሩ አይደለም። አያደርገው እንላለን እንጂ የሆነ አደጋ ተከስቶ ሁላችንም ጀናዛ በነሆነስ? እዚህ ጋር መሆን ያለበት ሁሌም የተውበት ሰዎች መሆን አለብን። ሞትን በተውበት እስታንድባይ ሁነን መዘጋጀት አለብን። አንዱ የለውን ጦር ይሄ ነው። ሁለተኛ፣ ሌላው ደግሞ ስለ ተውበት ባጭሩ ለነፍሴም ለእናንተም ይሄን ካስተላለፉ፣ በረመዳን ወር ውስጥ ዝግጅት ማድረግ ያለብን ደግሞ ሌላው ዚክር ነው። ብዙዎቻችን ዛሬ ከዚክር ርቀናል። የአባቶቻችን አድርገነዋል። ሙስባህን ይዞ በየመንገዱ እየሄዱ መዘከር የአባቶች ሥራ ሆኗል። እኛ ግን ለምንድን ነው ከዚክር ራቅ ነው? ያ አዩሃ ለዚነ አመኑ እዝኩሩ አላህ ዚክራን ከሢራ ያለው እናንተ በእኔ ጌትነት ያመናችሁ ባሮቼ ሆይ እኔን በብዙ ማውሳት አውሱኝ፣ እኔን ብዙ ማወደስ አወድሱኝ። ወሰቢሑ ቡኩረተ ወአሲላ በንጋቱም ክፍል በምሽቱን ክፍል ሱብሃነከ ያ ረቢ እያላችሁ ከጎዶሎ ባህሪያት የማይገባኝ ምሉምነት የኔ ባህሪ መሆኑን በመግለጽ እኔን ተስቢሕ አድርጉኝ እያለ አላህ ያዘናል። የዚክር ሰዎች መሆን አለብን። ነው እውነተኛ ሙስሊሞች ቀልባቸው ሀይ ነው የሚባለው ሲዘክሩ ነው። አላህን የማይዘክር ምላስ

አላህን እንዴት እንረሳዋለን? መዘከር አለብን። ብዙ አይነት ዚክሮች አሉ። ለረመዳን ፕሮግራም እና እቅድ ማውጣት አለብን። ቁርአንን አንድ ጊዜ ሁለት ጊዜ ሶስት ጊዜ ከዛም በላይ ለማፍተም እቅድ እንደምንይዘው ሁላ ዚክርም ቦታ ሊኖረው ይገባል። አፍደሉ ዚክር ቂራአቱል ቁርአን ነው። ነገር ግን ከዛም በተጨማሪ ሌሎች ዚክሮች አሉ። ለነሱ ፕሮግራም ማውጣት መቻል አለብን። የዚክር ሰዓት አላህን መዘከር አለብን። ሰው ዛሬ ሲጨንቀው ሲደብረው ሲከፋው በየመንገዱ እየዘፈነ ይሄዳል። ማጽናኛ ነው። የዘፋኞችን ዘፈን እያነሳ ይዘፍናል። ሂስ ፕራውድ ኦፍ ዘ በነሱ ደግሞ ኩራት ይሰማዋል። ምንም ሼም አይዘውም፣ ሀያም አያደርግም። ምናልባትም ማሻ አላህ የሚለው አይጠፋም። በቃሉ ሐፍዘዋላ የእነንተናን ዘፈን አይ ዘፈን ሐራም ነው ያለው ደግሞ ትንሽ ዝቅ ይልና መንዙማ እያለ ወይ ነሺዳ እያለ በየመንገዱ ይሄዳል። አንተ ደግሞ ከዚህ አልፈ አይ ጌታዬን እየዘከርኩኝ ብሄድ ይሻለኛል ብለን ብትዘክር አኼራህን እያስተካከልክ ነው። በተለይ አንዳንድ ዚክሮች ለምላስ የቀለሉ፣ አላህ ዘንድ እጅግ የተወደዱ፣ በሚዛን ግን እጅግ ታላላቅ የሆኑ አሉ። ረሱል ሰለላሁ ዓለይሂ ወሰለም ከሊመታኒ ይላሉ። ሁለት ቃል ብቻ ናቸው ይላሉ። ስንናገረው ሁለት ቃል ናቸው። ከፊፈታኒ ዐለ ሊሳን ለምላስ በጣም የቀለሉ ሐቢበታኒ ኢላ

አምስት ሰዓት አምስት ደቂቃ ትክክል ሶስት ሰከንድ ከሆነ አንዱ የሚፈጀው በመቶ ካባዛ ነው፣ 300 ሰከንድ ነው። ወደ ደቂቃ ከቀየር ነው ደግሞ ስንት ነው? አንድ ደቂቃ 60 ሰከንድ ስለሆነ 300 ሰከንድ

በየትኛውም ብትጀምር አይጎዳህም ተብሏል። ተርቲብ የለውም። አራቱ ዚክር ብቻ መገኘት ነው። አልሐምዱሊላህ፣ ላኢላሀ ኢላላህ፣ ሱብሓነላህ፣ ወላሁ አክበር ብሎም ማለት ይችላል። እነዚህን ዚክር የሚል ሰው አላህ ዘንድ ደረጃው ምን ያህል ከፍ እንደሚል፣ ኃጢአቱ ምን ያህል እንደሚሰረዝ በብዙ ሀዲሶች ተነግሮናል። እንደውም የሚገርመው በዚህ ምድር ላይ ተወዳጅ የሆኑ ንግግሮች ከተባሉት አንዱ ይሄ ነው። እንደዚህ አይነት ንግግር ምንም ደስ የሚል ነገር የለም፣ አላህ ዘንድ። ስለዚህ የዚክር ሰዎች መሆን አለብን። እምንጠፋው ራሱ በምላሳችን አይደለም እንዴ? ሰሃቢዩ መጥቶ ጀነት የሚያስገባኝ ከጀሀነም የሚያርቀኝን ስራ ንገሩኝ ሲላቸው ረሱል ሰለላሁ አለይሂ ወሰለም ለቀድ ሰአልተ አን ዐዚም አሉት ያነሳኸው ጥያቄ ጉዳዩ እጅግ ታላቁን ነገር ነው አሉት። የሚገባውን መጠየቅ ያለበት እንደ የጠየቀው ጀነት ከመግባትና ከጀሃንም እሳት ከመዳን የበለጠ ምን አለና። ከዛ በኋላ ዘረዘሩለት። አላህን ሳታጋራበት ትገዛዋለህ፣ ሰላትን ትሰግዳለህ፣ ዘካ ትሰጣለህ፣ እንዲህ እንዲህ እንዲህ ብለው መጨረሻ ላይ ምን አሉት? እነዚህን ሁሉ የሚሰበስባቸውን ጠቅላይ ምን እንደሆነ አልነግርህም አሉት። እንዴት አይንገሩኝ እንጂ ሲል ፈአኸዘ ቢሊሳኒ ነፍሲህ፣ የራሳቸውን ምላስ አውጥተው ያዙና ይሄን ምላስህን ያዝ ቆጥብ አሉት። እንዴ በምንናገረውም እንያዛለን እንዴ? ሲላቸው ፈኪለት ከኡሙክ እና ፈህል የኩቡ እናሱ አላ على ሰዎች በአፍንጫቸው በአፍጢማቸው የተደፉ ሆነው እሳት ላይ የሚወረወሩት ኢላ ሐሳኢዱ አልሲነቲ ምላሳቸው የቀጠፈው የሰበሰበው እንጂ ሌላ ምን ሆኖ ነው? እንዴት ይሄን አለ አሉት። ስለዚህ ምላስም የሚያመጣው ጣጣ ለጥፋት የሚዳርገን ከሆነ እኛ ግን ወደዚህ ክር መቀየር እንችላለን። የሚዋሸው ሃሜተኛው። እንደዚሁም የሚራገመው መጥፎ የሚናገረውን መላሳችን ዛኪር ማድረግ እንችላለን። አላህን እንዲዘክር ሰዎችን በመልካም እንዲያዝ በመጥፎ እንዲከለክል እውነት እንዲያወራ ማድረግ እንችላለን። ምርጫው የኛ ነው። ተውፊቁ ከአላህ ዘንድ ነው። ያ ከሆነ ዚክር ፕሮግራም ሊኖረን ይገባል። ረመዳን ላይ እንዴት አድርገን ጌታችንን በህይወት ካቆየን መዘከር አለብን። በተለይ በተለይ የጠዋት የማታ ዚክሮች አሉ። ሂስኑል ሙስሊም ኪታብ አለ። መሐፈዝ እንኳ በቃል ካልቻለን ከኪታቡ ላይ እያየን ጠዋትና ማታ በቀኑ ክፍለ ጊዜ የሚዘከሩ ዚክሮችን ሁላችንም ልንሳተፍበት ይገባል። የአኼራ ሰዎች ነን፣ ተጓዦች ነን። ምንም ሊያሳፍረን አይገባም። እስኪሉ አሉት። ምክንያቱም ዛሬ አበደ የምንለው በመንገድ ላይ ምን አይነት ሰው ነው እንደ በፊት በጨርቅ አይደለም። ምናልባት የድህነትን መገለጫ ሊሆን ይችላል ብቻውን እያወራ እየለፈለፈ መሄድ፣ ሰው ከሩቁ ስናይ ወይኔ የታመመ እንላለን። ጠጋ ብለን እኳ አላጣራንም። ግን ፈረንጆች ጋር ግን በአሁኑ ሱና ሆኗል። እብዶ ነው እኳ አደለም። የቢሮ ስራቸውን ፕሮግራማቸውን እያወሩ ነው የሚሄዱት ምን ማድረግ እንዳለብኝ አሁን ከዚህ በኋላ እነንትና ጋር አውቀጠረው አለኝ ደሞ ቅድም ያልሰራሁት የሆነ ነገር አለ ለሌላው ነፃ ነው ለምን ነጫዎች ስለሆኑ የገባቸው የሰለጠኑ ናቸው ይባላል አበዱ አይባልም ፕሮግራማቸውን እየዘረዘሩ እየለፈለፉ ይላል አንተስ እየዘከርካቴልን በየመንገዱ አንገትህ እንደፋ አድርገህ ሱብሓነላህ ወቢሐምዲህ ሱብሓነላህል አዚም ሱብሓነላህ ወቢሐምዲህ ሱብሓነላህል አዚም ሱብሓነላህ ወቢሐምዲህ ሱብሓነላህል አዚም ሌላውንም ዚክሪ የምትፈልገው ሐጃ እስክትደርስ ድረስ መንገዱን ለምንድን ነው በዚክር ማንለው እኛ ገር እያነበብን ነው የምንሄደው። ሥራ ስራ ፈተናላ የተጻፈ ነገር ትላንት ያየነውንም ደግመን እናነበዋለን። ዚክር ግን ጥቅም አለው። ቢስሚላህ ብለን ከጀመርን ትንሽ ቀን ይሆናል፣ ምናልባት አልባት መስዋዕትነት የሚጠይቀው ከዛ በኋላ መላሳችን ላይ ይለምድና ከቤትህም ስትወጣ ወደ ቤትህም ስትገባ አትለኝም ወይ ብሎ ራሱ ያስታውስሃል። ይሄ ደግሞ አዳ ነው። በሞባይላችን ትምህርት አንወስድም። እስቲ ምን ለምን እንደሆነ ከደጅ ስትወጣ ጥለኸው የወጣሁ ሞባይል ገና በር ላይ እያለ እንዴ ምን እንደሆነ ቅርቅር አለኝ። አዎ ሞባይሌ ረስቼ ነበር ይላል። አስለምዷላ ሁሌ መያዝ እጅ የለመደውን ኪሴ የለመደውን ነገር ያጣ ጊዜ የሆነ ነገር እንዳጎደል ራሱ የሚነግረ ከሆነ ሙበርነጅ የሆነ ነገር ከሆነ ዚክርንም በምላሱ የለመደ ሰው አንድ ቀን እንኳ ትቶ ቢወጣ እዛው ያስታውሰዋል። ምንነው ነው ዛሬ ረሳኸኝ፣ አትዘክረኝም ወይ? ያ ከሆነ እኛም ዛኪሮች መሆኑን ከፈለግን አላህ ይወፍቀን ብቻ ሳይሆን እንዲወፍቀን ሰበቡን ማድረግ አለብን። ጥረት እናድር። አላህ ዘክሩኝ ያለው ለምንድን ነው? ከጀሃነም እሳት የምንድንበትም ሌላው ጋሻችን የዚክር ሰው መሆን አለብን። እንቀየር ነው። በረመዳን ግልጽ ነው። ሦስተኛ፣ አሁንም ብዙዎቻችን የዘነጋ ነው። በችግር ወቅት እንጂ ከና አካቴው ማናስታውሰው ትልቁ ፕሮግራም ዱዓ ላይ ማተኮር መቻል አለብን። ዘንግተናዋል። ዱዓ የሚባለውን ነገር ተስፋ ቆርጠናል መሰለኝ። ሰኞ፣ ማክሰኞ፣ ሮቤው አላህን ለምኘው ነበር መልሱን ሐሙስና አርብ ጠበቅኩኝ አልሰጠኝም አይነት ነገር የብዙዎቻችን ችግር ይሄ ነው። በዱዓ ላይ በአሁኑ ሰዓት ብዙዎቹ የሚታዩት ወይ የታመሙ ጊዜ ነው፣ ወይ የሆነ አደጋ አካባቢያቸው ላይ ሲያንዣብም አላህ ከዛ ነገር በላ እንዲያወጣቸው የዛ እጃቸውን ያነሳሉ። ቋሚ ስራቸው የሚያደርጉት ግን ጥቂቶች አላህ የወፈቃቸው ናቸው። ዱዓ ግን የዱኒያም የአኼራም ብቸኛ መፍትሄ ሆኖ ሳለ በራሱ ዒባዳ ነው ተብሏል። አዱዓኡ ሁወ ልዒባዳ ምን ማለት ነው? አላህን የለመነ ሰው እጁን ከፍ አድርጎ አላህን የጠየቀ ሰው ሀታ የጠየቀውን ነገር ባያገኝ እንኳን ዱዓ በማድረጉ ብቻ አጅር ይጻፍለታል እንደ ዒባዳ ሆኖ። ሰሐባዎች አንድ ጊዜ ረሱ ስ ሰለም ዘንድ መጥተው ጥሩ ጥያቄ ጠይቀዋል። ግልጾች ነበሩና ማ ለና ነድዑ ወላ ዩስተጃቡ ለና አሉ። በግልጽ ቋንቋ ነው የጠየቁት። ምንድን ነው ዱዓ እናረጋለን ግን ምላሽ አላገኘንም አሉ። መፍትሄው። ዛሬ ብዙዎቻችንም ጥያቄ ይሄ ነው አንዱ። ስለ አላህ ያለን ግንዛቤ የተሳሳተው ምንድን ነው አላህ የለመነውን ነገር ራሱን ካልሰጠን ዱዓችንን እንዳልሰማን አድርገን የመቁጠር አባዜ ነው ሀብት ለምነነው ነበር ግን ዛሬም ከድህነት አለም አልወጣንም ጤናን ለምነነው ነበር ግን አሁንም በበሽታ እየማቀቀን ነው አላህን ሰላም ለምነነው ነበር ግን አሁን ያለነው በምንድን ነው ረብሻ ጦርነት በበዛበት አካባቢ ነው ጌታዬ ዱዓዬን አልሰማኝም ትልቁ ስህተት አልሰማኝም የሚለው ላይ ነው ላይሰማ እሺ ላይል እንዴት ለምኑኛለ አለ አላህ ወቃለ ረቡኩም? ኦድዑኒ አስተጂብ ለኩም ነው ያለው፣ ለምኑኝ፣ እኔን ብቻ ጥሩ፣ እሺ ይላችኋለሁ አለ። ነገር ግን የሳት ነው ምንድን ነው ሀታ ዱዓው መስፈርቱ ተሟልቶ በአግባቡ አድርገን እንኳ ከሆነ መልስ የሚመጣበት መንገድን የሳት ነው። አላህ ለባሮቹ ምላሽን የሚሰጠው በአንድ አይነት መንገድ ብቻ አይደለም። ጤናን ለለመነው ጤና በመስጠት፣ ብር ለለመነው ብር በመስጠት አይደለም። ይሄ ከመልሶቹ አንዱ መንገድ ብቻ ነው። መልስ ግን በብዙ መንገድ ይሰጣል ሰሃባዎችም ያንን ስላላወቁ ነው ለምንድን ነው ዱዓ እናደርጋለን ወላ ይስተጃቡ ለና እሺ አንባልም ረሱል ሰለላሁ ዐለይሂ ወሰለም መልሱ ሲሰጡ ግን ምን አሉ አላህን በኃጢአት አግዘን ብላችሁ ወይ በዝምድና መቁረጥ ተባበረን ብላችሁ እስካልጠየቃችሁት ድረስ በመልካም ነገር ላይ በፍጹም እምቢ አይላችሁም ከሦስቱ አንዱን አድርጎላችሁ ቢሆን እንጂ አሉ መንገዱ ብዙ መሆኑን ነው አሁን ሊጠቁም የፈለጉት። ኢማ አንቱ አጀለ ለኩም ዳዕዋቱ ልመናችሁ በፍጥነት ይሳካና የፈለጋችሁትን ነገር ታገኛላችሁ አሉ። ይሄ ብዙ ሰው የሚያውቀው የዱዓ መቅቡል መሆን አንደኛው መንገድ ነው። የጠየቀውን ማግኘት ካልሆነስ አላህ እንቢ ብሏል ማለት አደለም። ወኢማ አን ትስረፈ አንኩም ሱአ ብሚስሊሃ ካልሆነ ደግሞ የጠየቃችሁትን ነገር ሳይሆን አላህ የሚሰጣችሁ ባረጋችሁት ዱዓ ልክ ከእናንተ ላይ ብዙ መጥፎን በላ ያነሳላችኋል አሉ። በጤና ያለኸው እስካሁን በየቦታው የሚሰሙ መጥፎ ዜናዎች አንተ ሕይወት ውስጥ ያልተከሰቱት ትላንት ያረግኸው የዱዓ ሰበብ ሊሆን ይችላል። መጥፎ ነገርን በምትኩ አላህ ከአንተ ላይ እያስወገደ ከብዙ በላ ከመከራ እየጠበቀህ ነው። የዱዓ ውጤት የግድ የለመንቁትን ለምን አላገኘሁም አትበል። ካልሆነስ፣ ሦስተኛው ለነገ ለአኼራችሁ በመልካም ሥራ ሚዛናችሁ ላይ ባደረጋችሁት ዱዓ ልክ እጥፍ ድርብ አድርጎ አስቀምጦላችሁ ይሆናል እንጂ እምቢ የሚባል ነገር አላህ ዘንድ የለም። ምን ከብዶት ነው እምቢ የሚለው? ምን አቀጦት እንደ ሁሉ ነገር ይቅርና ያ ረቢን እኔ አንተን የምጠይቅህ ለዚህ ጥያቄም ሆነ ለመልሱ ተገቢ ባልሆንም፣ አንተ ግን ሰጪነህና የነገውን የአኼራውን ጀነት ከነ ስምንቱም በሩ ቁልፉን ለእኔ ለግሌ እንድታስረክበኝ እፈልጋለሁ ብትል አላበዛኸውም እንዴ ይልሃል ያቀተዋል እንዴ? አላህ ላድርገው ቢል ለእያንዳንዱ ሰው ኢነማ አምሩሁ በይን አልካፊ ወኑን ሁን ካለ በካፍና በኑን መሀል ወዲያው የሚፈጸም ጌታ ነው ትእዛዙ። ግን እናንተ መልሱ የሚመጣበትን መንገድ ስላልተረዳችሁ ነው ብሎ ሦስቱን ሲያስረዷቸው ወዲያው ሰሐቦች ምን አሉ? ኢዘን ኑክፊር አሉ። ጉዳዩ እንደዛማ ከሆነ ወይም እንፈልገውን እናገኛለን ካልሆነ በምትኩ ከብዙ መጥፎ ነገር ልንጠበቅ ነው። ካልሆነ በአኼራ አጥፍ ድርቦ ነው። የዱዓው ውጤት በሐሰናት በመልካም ስራችን ላይ የምናገኘው ከሆነ ለምን አናበዛም? ሲሉ ቃለ ፈላሁ አክበር አብዙዋ። አላህም የበለጠ በመመንዳት ከእናንተ የበዛ ጌታ ነው። እናላሃ ላ የመሉ ሓታ ተመሉ፣ እናንተ ራሳችሁ ተሰላጭታችሁ በቃን እስክትሉ አላህ የሚሰላች ጌታ አይደለም። ምንም ቢጠየቅ መልሱ አንድ ነዋ። ሙሳ ዓለይሂ ሰላም ወደ ፊርአውን በተላከ ጊዜ ወደ ፊርአውን የሚላክበት ጉዳይ ስኬታማ እንዲሆን ብዙ ነገር አልነበር ነበር እንዴ? አላህ የጠየቀው ሱረቱ ሹዓራ ላይ መሰለኝ ስታነቡት፣ ወደ ታች ጠየቀ ጠየቀ ጠየቀ ጠየቀ። ጌታችን አላህ ግን አጠር ባለ መልኩ መልስ ሰጠው። ቀድኡቲ ተሱእለከ ያ ሙሳ፣ ሙሳ ሆይ የጠየካቸው ሁሉ ተሰጠው። ባጭ አላህ አይ ሰለችም። ሚሊዮን ጥያቄ የምንጠይቀው አበዛ አበዛንብህ ጌታችን ምን እንለው? አይደለም ይልቁኑ የሚወደን አምላክ ነው። በየጊዜው ካልተሰላቸን በቀር እሱም ይሰላች አይደለም። ያ ከሆነ ዱዓ ላይ ለምንድን ነው የማንበረታው? ዛሬ ምንም ችግር የለብንም ማለት ነው። ስለ አህዋላችን፣ ስለ ዱንያችን፣ ስለ ዲናችን፣ ስለ ሀገሪቱ፣ ስለ ቀብር ህይወት፣ ስለ አኺራ፣ ስለ ወንድም እህቶቻችን፣ ስለ ስንት ነገር ዱዓ ያስፈልገናል። ፕሮግራም ማውጣት አለብን ለነፍስያ ብቻ ሳይሆን ለኡማ ዛሬ ሙስሊሙ ኡማ በውርደት ላይ ነው ያለው። የበላይነቱን ዒዛ ዋጥቷል፣ አንድነቱ ተፈረካክሷል፣ በጀማዓ ተበታትኗል። ወደዚህ ጉዳይ የሚመልሱን መሪዎችን አላህና አኼራን የሚፈልጉ እውነተኛ ዑለማዎችን አላህ እንዲያስነሳቸው የተኙትንም እንዲያነቃቸው፣ እኛም በነሱ ስር ሆነን ታዛዥ ሆነን ለኢስላም አንዱ ሆነን እንድንለፋ ከልብ ዱዓ ያስፈልገናል። ዱዓ እናደርግ ከተባለ ሰበቦቹ ብዙ ናቸው። ግን ራሳችንንም ጭምር ይዘረጋልን። እንኳን ለሌላው ልናረግ ስለ ራሳችን ዱዓ እናረግም። በዱዓ ጉዳይ ላይ መበርታት አለብን። የዱንያውም የአኼራውም ችግር በዱዓ ነውና የሚፈታው ማለት ነው። የነቢያቶች ሁሉ ዒባዳ ነው። ከዱዓ የበወዘነ ማንም የለም። ይልቁኑ እነ ለዚነ የስተክብሩነ አን ዒባደቲን ያለው ዱዓ ራሱ ዒባዳ ነውና፣ እኔን ከመለመንም ሆነ ከመገዛት የሚኮሩ ሰዎች ሰየድኩሉነ ጃሃነመ ዳኪሪን ጀሀነምን ተዋራጅ ሆነው በአፍጢማቸው ተደፍተው ይገባሉ ነው ያለው።